ቤተሰብ ዛሬ አበጋዝ እና አምቡላንስ በአዲስ ነገር መተውልናል ማለት ነው። ሰላም ሰላም ውድና የተከበራችሁ የሰሙ ቤተሰቦች እንዴት ናቸው? ደህና ናቸው አለን እና ብዙ አትጨናነቁ፣ ጭንቀት አይግባችሁ። ያው ቢያቀርቡል ቪዲዮ ይዘው ቢመጡም የተላላጡበትን ነው ያው ማለት ሲገባበዙ ሲላላጡ ያሉን የማይረባ ነገር ሲያወሩ ምናም ምንም ቁም ነገር ፍሬ የሌለው ነገር ሲያወሩ ምን ሲሉ ነው የሚመጡት ማለት ነው እና ብዙ አትጨናነቁ ብዙ ማይክፋቹ፣ ይምጡ። ያው ከእንደዚህ አይነት ከወረደ ትዳር ፈጣሪ ይጠብቀን፣ ትዳራችንን ያሳምርልን። የአብርሽንና የሩታን ትዳር አይስጠን ፈጣሪ ማለት ነው እና ማለት ነው ውዶቼ ያው ሩታዬንም ሰብስክራይብ አድርጓት። ቻናሏ ደግሞ ትንሽ ችግር ስላለበት ኮፒሊንግ እያረጋችሁላት ማለት ነው። እና እኛንም ሰብስክራይብ አድርጉን፣ አበረታቱ ማለት ነውና ያው ቪዲዮ እስከሚመጣ ድረስ እንጠብቃለን። ግን ብዙ ምንም አትጨናነቁ፣ ምክንያቱም ምንም አዲስ ነገር የለም። አዲስ ነገር ሊኖርም አይችልም ማለት ነው። እንዴት ነው? በቀላሉ የቀለበቱ እንትን አይታችሁ ብዙም አትደነጋገሩ አትደነጋገጡ ማለት ነው። ምንም አዲስ ነገር አይኖርም። ያው እየተላላጡ ነው የሚመጡት። ምንም ነገር ይዘውልን አይመጡም፣ እየተገባበዙ እየተላላጡ ነው ሌላ ነገር የለም ማለት ነው። እና ያው ይመቻቸው፣ እኛም ደግሞ ይመቸና ሩታዬን ይዘን ወደፊት ሩታዬ ሁሌም ወደፊት ማለት ነው እና ከዚህ አሁን ደግሞ ሶስት ቀን የቀራት እሷም ወደ ካናዳ ስትሄድ ያው ሁለት መቶ ኬ ገብታ እሱን አክብራ ደግሞ ብትሄድ በጣም ደስ ይለናል። እና ደግሞ ቶሎ እንድትገባ ደግሞ እናንተ ሰብስክራይብ እያደረጋቸዋት